በቀጥታ ስርጭት ወደምንመለከተው መረጃ እናልፋለን ተመልካቾች። በደብረ ብርሃን ከተማ በ1.5 ቢሊዮን ብር ካፒታል የተገነቡ ኢንዱስትሪዎች ተመርቀው ስራ ጀምረዋል። ኢትዮጵያ ታምረት እኛም እንሸምት በሚል መሪ ቃል የኢንዱስትሪ ምርቶች ኤግዚቢሽን ተካሂደዋል። በምረቃ ስነ ስርዓቱ ላይ የክልል ከፍተኛ የስራ ኃላፊዎች ተገኝተዋል። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ዘጋቢያችን ስንታየው ኃይሉ በቀጥታ መስመራችን ላይ ትገኛለች። ሰላም ስንታየው፣ እንደምንውልሻል። እንግዲህ በዜናው እንደተረዳ ነው ኢትዮጵያ ታምርትኛ ምንሸምት በሚል መሪ መልእክት የኢንዱስትሪ ምርቶች ኤግዚቢሽን አንቺ ባለሽበት በደብረ ብርሃን ከተማ እየተካሄደ ነው። በዚህ ዙሪያ ያለሽን መረጃ እስቲ ያጠር አድርገሽ ንገሪ። አመሰግናለሁኝ። በዛሬው እለት በደብረ ብርሃን ከተማ የተለያዩ ፋብሪካዎች እየተመረቁ ነው የሚገኙት። እነዚህ ፋብሪካዎች ሶስት ፋብሪካዎች ናቸው። ፋብሪካዎቹ ከ1.5 ቢሊዮን ብር ያስመዘገቡ ፋብሪካዎች ናቸው። በዛሬው እለት እየተመረቁ የሚገኙት እነዚህ ፋብሪካዎች እንግዲህ ከዚህ በፊት ደብረ ብርሃን በዙሪያዋ ከ700 በላይ የሚሆኑ ፋብሪካዎች አሏት። እነዚህ አሁን የተመረቁት ፋብሪካዎች ደግሞ በሙሉ አቅማቸው የማምረት ስራ ሲጀምሩ ከ500 በላይ ለሚሆኑ ዜጎች የስራ ዕድል የሚፈጥሩ እንደሆነም ነው የተነገረው። ይህ እንግዲህ በከተማ ያለው አንጻራዊ ሰላም ኢንዱስትሪዎቹ ወደ ከተማ እንዲገቡ እንዲሁም ደግሞ አልሚዎች ባለሀብቶች ሀብታቸውን እንዲያፈሱ እንደሆነም ነው የተጠቆመው። እንግዲህ በዚህም የኢትዮጵያ ታምርት እኛ ምን ሸምት በሚል መሪ ቃል ነው ኢንዱስትሪ ምርቶች ኤግዚቢሽኑ እየተከናወነ የሚገኘው ከ ከፋብሪካዎቹ ምረቃ ጎን ለጎን ደግሞ ሌሎች ኤግዚቢሽኖችም እየተካሄዱ ነው የሚገኙት። ይህ ለሶስት ቀን የሚቆይ ኤግዚቢሽን ነው እየተካሄደ ያሉት በማምረት ላይ የነበሩ ወደ ምርት ሂደት የገቡ የምርታቸውን ለማህበረሰቡ የሚያስተዋውቁበት እድል ተፈጥሮላቸዋል። ይህም እንግዲህ አካባቢው ማህበረሰብ ምርቱን እንዲያገኝ በአካባቢው ባለ እንዲጠቀም ለማድረግ የሚያስችል ስለመሆኑ ነው የተነሳው የደብረ ብርሃን ከተማ ተቀዳሚ ምክትል ከንቲባ አቶ በድሉ ብሸት። ይሄ ሲሆን እንግዲህ እነዚህ ፋብሪካዎች ወደ ከተማ ሲመጡ የደብረ ብርሃን ከተማ ያለው ሰላም እንዲሁም ደግሞ ሕዝብ ለስራዎቹ ለኢንዱስትሪዎቹ፣ ፋብሪካዎች ለባለ ሀብቶቹ የሚሰጡት ማገዝ እንዲሁም በከተማ አስተዳደሩ የሚገኙ የተቀላጠፈ ስራዎች እንግዲህ ለዚህ ውጤት መገኘት አላማ ያደረገ በመሆኑ ይህም ውጤት እንዲገኝ አስችለዋል ነው ያሉት። ሌላው ደግሞ ከዚህ ጋር ተያይዞ የኢትዮጵያ ታምረት ንቅናቄም በከተማ በልዩነት እንግዲህ በደንብ የተጠቀመበት የደብረ ብርሃን ከተማ አስተዳደር እንደሆነ ማንስተዋል በከተማ ያሉ እነዚህ አሁን ላይ የተመረቁት በፊትም የነበሩት ኢንዱስትሪዎች ደግሞ የራሳቸው የሆነ ሌሎች የመሰረተ ልማት ችግሮች ይኖሩባቸዋል፣ በአንጻራዊነት የተነሱ ማለት ነው። እነዚህን የመሰረተ ልማት ችግሮች ደግሞ ከተማ አስተዳደሩ በአፋጣኝ ምላሽ እንደሚሰጥ ነው በዛሬው የምርቃት ፕሮግራም ላይ አቶ በድሉ ብሸት የተናገሩት። የአማራ ክልል እንግዲህ ምክትል አስተዳዳሪ ሳቸው እንደተናገሩት ዶክተር አብዱ ሁሴን ማለት ነው የአማራ ክልል ምክትል ርዕሰ መስተዳድሩ ዶክተር አብዱ ሁሴን ደግሞ የማምረት አቅማቸው ሙሉ ለሙሉ ወደ ምርት ሲገቡ እነዚህ ፋብሪካዎች ለተለያዩ ዜጎች የስራ እድልን ይፈጥራሉ። ይሄ የሆነው ደግሞ የኢትዮጵያ ታምርት ንቅናቄ ሌሎችም ንቅናቄዎችን በአግባቡ መጠቀም በመቻሉ ነው ብለዋል። ይህም በአማራ ክልል ያለውን አንጻራዊ ሰላም ያለባቸው አካባቢዎች በደንብ ሰላማቸውን አጠናክሮ በመቀጠል ከህዝቡ ጋር ያለን ተግባቦት በማስቀጠል ከተማ አስተዳደሮች ከዚህም የራሳቸው የሆነ ትምህርት ሊወስዱ ይገባል ብለዋል። እንግዲህ አገር ደረጃ በክልላችንም ያሉ ኢንዱስትሪዎች መስፋፋታቸው የስራ ቁጥርን በእጅጉ ይቀንሳል። ከተማ አስተዳደሩ ደግሞ የራሴን ስራ ሰርቼ የቤት ስራ ወስጄ ያሉባቸውን የመልካም አስተዳደር ወይም ደግሞ የመሰረተ ልማት ችግሮችን እሰራለሁኝ ወይም ደግሞ ቀርፋለሁ ያሉበት መንገድ መልካም መሆኑንና ይህም የራሱ የሆነ ክልሉ እንደሚደግፋቸው ከጎናቸው እንደሚቆምም ነው ያነሱት። አቶ አብዱ ሁሴን እነዚህ ኢንዱስትሪዎች እንግዲህ ከአምስት መቶ በላይ ለሚሆኑ የስራ እድል የፈጠሩት እነዚህ ሶስቱ በዛሬው ቀን የሚመረቁት ብቻ ናቸው። ሌሎቹ ሰባት መቶ የሚሆኑት ኢንዱስትሪዎች ደግሞ ለበርካታ ዜጎች የስራ እድል የፈጠሩ እንደሆነም ነው ያነሱት። አቶ አብዱ ሁሴን እንግዲህ በከተማዋ ያለውን አንጻራዊ ሰላም በአግባቡ በመጠቀም ኢንዱስትሪዎች እንዲመጡ፣ ሌሎች ባለሀብቶች ወደ ከተማዋ እንዲሳቡ መስራትም እንደሚያስፈልግ ነው የተናገሩት። እንግዲህ በከተማዋ ያሉትን እነዚህን የተለያዩ ተሞክሮዎችን ከሰላም ጋር ከህዝቡ ጋር ያሉትን ነገሮች በማጠናከር ኢንዱስትሪዎች ወደ ከተማዋ መጥተው ያሉ የመሰረተ ልማት ችግሮች ተቀርፈው ደግሞ ሌሎች ባለሀብቶች ወደ ከተማ እንዲሳቡ አካባቡ ለማድረግ ይህ ንቅናቄ መልካም መሆኑን አንስተዋል። ሌሎች ከተሞችም ከደብረ ብርሃን የሚወስዱት ልምድ መልካም እንደሆነ አንስተዋል እሳቸውም። ሌላው ደግሞ በክልል ደረጃ መቀረፍ የሚገባቸውን ጉዳዮች ከከተማ አስተዳደሩ ጋር በጋራ በመሆን በመነጋገር ማለት ነው ችግሮችን እየቀረፉ ባለሀብቶችን ደግሞ ቀረብ ብሎ እያነጋገሩ የራሳቸውን የሆነ የቤት ስራ ለመስራት እንደወሰዱም ነው የተናገሩት። ይሄን መረጃ ለአሁኑ እናጋራችሁና የተወደዳችሁ ተመልካቾቻችን በማታው የዜና እወጃችን ደግሞ ሌሎች በርከት ያሉ ዘርዘር ያሉ ጉዳዮችን ወደ እናንተ የምናሻግር ነው የሚሆነው። አመሰግናለሁ። ስንታየው ኃይሉ ከደብረ ብርሃን ከተማ በቀጥታ የስርጭት መስመራችን ላደረሽን መረጃ ከልብ አመሰግናለሁ።